ግለ ወሲብ መፈጸም ማለት ነው። ይህን የሚያደርገው ደግሞ አይነ ጥላ በመባል ክፉ መንፈስ የተጠቁ ሰዎች እንደሆኑ የምንረዳበት የትምህርት ክፍል ነው ማለት ነው። በተለይ በሴቶች ሴቶቻችን ላይ ብዙ አደጋና ብዙ ችግር ውስጥ እየገቡ ይገኛሉ። ለምሳሌ አሁን የለስላሳ ጠርሙስ በመጠቀም ሙዝ በመጠቀም አሁን በዩኒቨርሲቲ ደረጃ ስትመለከቱ ያደረኩትም ጥናት ነው። ብዙ አይቼ ተመልክቼ ነው። ይሄ ትምህርት ይጠቅማል ብዬ ስላሰብኩኝ ያስተላለፍኩት ማለት ነው። እና አሁን አብዛኛውን አሁን እንደው ስም መጥቀስ ባልፈልግም፣ አብዛኛው ዩኒቨርሲቲ ውስጥ የለስላሳ ጠርሙስ አይገባም ማለት በተማሪ ተማሪዎች እዛው አይገቡም። ምክንያቱም ከዚህ በፊት አደጋ ላይ የወደቁ ልጆች ስላሉ ለስላሳ ጠርሙሱ አየር በመሳብ ከገባ በኋላ አልወጣም ስለሚል አየር ስቦ በጣም ከባድ ነው። በዛ ላይ ያ መንፈሱ ደግሞ እኔ እና እናንተን እንድንዋረድ ስለሚፈልግ መጀመሪያ የራሱ ስራ ነው፣ የራሱ ስሪት ነው። ይህን እንደቀላል ነገር እንዳታዩት ወገኖቼ፣ ምክንያቱም የሰው ልጅ በዚህ ምክንያት እየተጠቃና እየተጎዳ ስላለ ነው ምክንያቱም በግልጽ መነጋገርና በግልጽ ደግሞ መረዳት ስላለብን ነው። ተሸፋፍኖ ቢያልፉት ችግሩ እየጎላ ነው የሚመጣው እንጂ ችግሩ አይቀንስም ማለት ነው። አንዳንድ ጊዜ ኢትዮጵያውያን ስንሆን እንዴት ይህን ቃል ተጠቀመችው፣ እንዴት ይህን ቃል ተጠቀመው በማለት ነገሮችን ልናጠነጥን እንችላለን። ነገር ግን ከችግሩ አንፃር ከችግሩ ክፋትና አደገኛነት አይብስም ይህን ቃል መጠቀም ማለት ነው እና ስለዚህ ብዙ እህቶቻችን ወደ ሐኪም ቤት ጓደኞቻቸው እያዩ የዶርም ልጆች እያዩ ሌላም ሌላም ሰው እያየ በጣም መጠቋቋሚያ እና ከዛም በኋላ የሞራል ውድቀት እንዲደርስባት ከትምህርት ቤት ወይም ከትምህርት ገበታዋ ላይ እንዲትባረር ወይም ትምህርቷን እንዲታቋርጥ ያደረገበት ሁኔታና አግባብ ስላለ ነው ማለት ነው። ምክንያቱም እኛን ከዓላማችን እና ከግባችን ማደናቀፍ እንቅፋት መሆን የሞራል ውድቀት እንዲያጋጥመን ወይም እንዲያድርብን ማድረግ ከዛ በኋላ ጸጸት ውስጥ ገብተን ራሳችንን እንድናጠፋ ማድረግ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የክርስቶስ ቤተሰቦች፣ የድንግል ማርያም ወዳጆች፣ የደም ፍሬዎች በወደደን እስከ ሞት ድረስ ባፈቀረን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የእግዚአብሔር ሰላም ብዙት ትርፍርፍ ይበላችሁ። ኢትዮጵያውያንና ውድ ኤርትራውያን፣ እንግዲህ እንደተለመደው መንፈሳዊ አገልግሎታችን ቀጥሏል፣ ይቀጥላል ማለት ነው። እናንተም ደግሞ ጠቃሚ መካሪ አስተማሪ ስለሆነ እንድትከታተሉት ለእናንተ ይጠቅማችኋል። ትማሩበታላችሁ፣ ግንዛቤ ታገኙበታላችሁ የጥላታችንን ስራና ሴራውን ለይተን እንድናውቅ በጾም በጸሎት፣ በስግደት እንዲሁም ደግሞ በመቀጥቀጥ የእግዚአብሔር መንፈሳዊ መሳሪያዎችን አንስተን ጥላታችንን ድል እንድናደርግ፣ እንድንዋጋ ይሄንን ግንዛቤ ይፈጥርልኛል ብዬ ስለሆነ ወደ እናንተ እያደረስኩ ያለሁትን የክርስቶስ ቤተሰቦች ሁላችሁም በንቃተ ሕሊና ሆናችሁ እንድትከታተሉት በልዑል እግዚአብሔር ስም እጠይቃችኋለሁ። ባለፈው ስለ ዓይነ ጥላ ተማምረናል። አሁንም እንደዚሁ ደግሞ እጅግ ጉዳቱና ስፋቱ ጥልቅና ሰፊ ስለሆነ ክፍል ሁለትን ይዤላችሁ እቀርብ ያለሁ ማለት ነው። ዓይነ ጥላና የዝሙት ፈተናዎቹ ወይም ፈተናዎቹን እንመለከታለን። ዓይነ ጥላንና የዝሙት ፈተናዎቹን እንመለከታለን። እንዴት ነው ዝሙት ሊያመጣ የሚችለው? በምን አይነት መንገድ ነው የሚለውን እንግዲህ እያንዳንዳችን በህይወታችን ከገጠመን እና ከሚያጋጥመን ነገር ሁሉ የራሳችን የውስጣችን ጸባይ እየመሰለን፣ ነገር ግን በውስጣችን የውስጣችን ውስጥ ላይ ተደብቆና ሸምቆ የተቀመጠ እርኩስ መንፈስ አጋንንት እንዴት ከክብራችን ሊያዋርደን፣ እንዴት ጸጋችንን ልጅነታችንን ሊገፈን፣ እንዴት ኃጢአትን እንድንሰራ የሚያነሳሳ የሚያነሳሳና አደገኛ የሆነ የመናፍስቱ ዓለም አንዱ አካል መሆኑን የምንረዳበትና የምንገነዘብበት ስለሆነ የተወደዳችሁ የእግዚአብሔር ቤተሰቦች በትክክል እንድትጠቀሙበት ስለምፈልግ ሌላውም ደግሞ እናንተ ሰብታችሁ ለሌላውም ደግሞ እንድታሰሙ ከወዲሁ እጠይቃቸዋለሁ። አይነጥላ ማለት እንግዲህ ስራዎቹ ከክፉ ስራዎቹ አንዱ የሰው ልጅ በዝሙት መንፈስ ወይም በዝሙት አስተሳሰብ በዝሙት ስራ መጣል ነው። ይሄ አንዱና አደገኛ የሆነው ስራ ነው ማለት ነው። የክፋት ስራው የክፋት ወጥመዱ ከሆኑት አንዱና ዋነኛው የሰው ልጅ በዝሙት መጣል በዝሙት ሀሳብ እንድንወድቅ እንድንሳብ ያደርጋል ማለት ነው። ሌላው ምንድን ነው? ዝሙት ማሰራት ብቻ ሳይሆን ከተፈጥሮ ውጭም የሰው ልጅ እግዚአብሔር ከፈቀደልን ከፈቀደልን ውጪ ዝሙታዊ አሰራር እንድንሰራ ወይም ደግሞ ሰው እንዲሰሩ ይገፋፋቸዋል ማለት ነው። ወይም የሰው ልጅ ይገፋፋል፣ ያስታል ማለት ነው። እሱ ምንድን ነው? እንደው በቀላሉ ስንመለከት ግብረ ሰዶምን ስንመለከት ወንድ ከወንድ ጋር፣ ሴት ከሴት ጋር ይህ አሁን ከተፈጥሮ ውጪ በሆነ ተቃራኒ በሆነ መንገድ የሰው ልጅ እንዲጠፋ ያደርጋል ማለት ነው። ግብረ ሰዶማዊነት ደግሞ በእግዚአብሔር ፊት የተጠላ መሆኑን እንመለከታለን። ለምሳሌ አሁን በኖህ ዘመን የነበሩ ሰዎች ወንድ ከወንድ ጋር ሴት ከሴት ጋር ያገቡና ይጋቡ ይዳሩ ስለነበረ እግዚአብሔር እነዛን ሰዎች በዛ ዘመን በኖህ ዘመን የነበሩትን ሰዎች በንፍር ውሃ አጥፍቷቸዋል። ከላይ የሳት ዶፍ ከስር የሳት ጎርፍ አዝንቡ አጥፍቷቸዋል። ከዛን በኋላ ምንድነው ያደረገው እግዚአብሔር? ኖህንና ቤተሰቡን ከዛ ከጥፋት ከግብረ ሰዶማዊነት አድኖት የሰው ዘር በሱ አማካኝነት ድጋሚ ቃል ኪዳን ተገብቶለት ለማን? ለጻድቁ ለኖህ ማለት ነው። ድጋሚ ምድርን በንፍር ውሃ ላላጠፋ ቀስቴን በደመና ገልጻለሁ እየተባለ አሁን የሚል ቃል ኪዳን ሰቶታል። አሁን ላይ ልክ ሰማይ በደመነ ጊዜ ቀስተ ደመና እናያለን፣ ወይም ደግሞ አረንጓዴ፣ ቢጫ፣ ቀይ ድምቅ ባለ ሁኔታ እንመለከታለን። ያ ለኖህ የተገባ ቃል ኪዳን ነው። እኔ ደመና ባዞርኩ ጊዜ ቀስቴን በደመናው ላይ እገልጻለሁኝ ቀስቴን በደመናው ላይ እገልጻለሁ የሚል ቃል ኪዳን ተሰጥቷል። አንድም በእመቤታችን በቅድስት ድንግል ማርያም ይመሰላል። እመቤታችን ቅድስት ድንግል ማርያም ዓለሙን ሁሉ ለማዳን ሲል ኢየሱስ ክርስቶስ ከሶስቱ አካል አንዱ አካል ወልድ ክርስቶስ ከድንግል ማርያም እንደሚወለድ አዳም የገባለት ቃል ኪዳን ነው ድጋሚ የሰው ልጅ እንዳይጠፋ የሰው ዘር እንዳይጠፋ ለአባታችን ለአዳም ቃል ኪዳን የገባለት ቃል ኪዳን ወይም ደግሞ የተገባልን ውልና ስምምነት ነው ማለት ነው። ስለዚህ ዛሬም በዘመናችን በእርግጥ በንፍር ውሃ ባንጠፋም በተለያየ በምድራዊ ራሳችን የሰው ልጆች በሰራ ነው፣ ቴክኖሎጂ እየተባለ የሚጠራ ግን አጥፊ የሆነ ትውልዱን የሚያጠፋ የሰውን ልጅ የሚያጠፋ የሚገድል ደም የሚያፈስ ነፍስ ከስጋ የሚለይ መሳሪያ እየሰራ ወንድሙን ወንድሙ እየገደለው ይገኛል ማለት ነው። ስለዚህ እግዚአብሔር ሲቀጣ ደግሞ ልምጭ ሊቆርጥ ጎንበስ አይልም ወይም በረሃ አይወርድም ማለት ነው። በአንድም በሌላ ምን ለማለት ፈልጌ ነው? የኖኅ ዘመን ያ ከላይ ከሰማይ የወረደ የእሳት የንፍር ውሃ መጥቶ ባያጠፋንም እንኳን ምድር እየተንቀጠቀጠች፣ ወይም ደግሞ ጦርነቱ በየቦታው ህዝብ በህዝብ ላይ፣ መንግስት በመንግስት ላይ፣ ወንድም በወንድሙ ላይ፣ ቤተሰብ በቤተሰቡ ላይ እየተነሳ ራሱን ራሱ እያጠፋ ሰውን ሰው እያጠፋው ይገኛል ማለት ነው። ይህ ምንድን ነው ብለን ስንመለከት የኃጢአታችን ውጤት እና ደመወዝ ነው። ምን ለማለት ፈልጌ ነው። ይሄ ኃጢአታችን እየበዛ ሲመጣ ወንድ ከወንድ ጋር፣ ሴት ከሴት ጋር ባልተገባ ወይ እግዚአብሔር ባልወደደው እና በሚጸየፈው መንገድ እንድንሄድ የሚያደርገን ምንድ ነው ብለን ስንመለከት ይሄ የመናፍስቱ ዓለም አካል አንዱ የሆነው አይነ ጥላ እየተባለ በመጠራት ይታወቃል ማለት ነው። ሌላው ምንድን ነው? ሰው ራሱ ነው በራሱ ግለወሲብ በመባል ይታወቃል ማለት ነው። ይህ ግለወሲብ በተለይ በወጣቱ ክፍል ወጣቱን ክፍል እያበላሸው ይገኛል። እንግዲህ ቤት ይቁጠረው። ይሄ ቪዲዮ የደረሳችሁ በሙሉ እንግዲህ እራሳችንን የምንመረምርበት እንደ መስተዋት ራሳችንን የምናይበት ይሆናል ማለት ነው። አስተውሉ፣ የእግዚአብሔር ቤተሰቦች አስተውሉ። ለሌላውም ደግሞ እንዲመለከተው ይህን አይቶ ተገንዝቦ እሱ የእሱ ባህሪ ወይም የእኛ ባህሪ ውስጣዊ ሰውነታዊ ሰዋዊ ጠባያችንና ባህሪያችን እንዳልሆነ እንድትረዱ ወይም እንድንረዳ የተላለፈ ትምህርትና መንፈሳዊ አገልግሎት ነው። ግለሰባዊ ሲባል አሁን ሰው ራሱ በራሱ ሀሳብ አመንጭቶ ያደረገው ይመስለውና ራሱን በመውቀስ ራሱን ድብርት ውስጥ ወይም ዲፕሬሽን ውስጥ እንዲገባ በማድረግ ለዘመናት ያክል ራሱን ባልሆነ አስተሳሰብ እና ባልሆነ የአስተሳሰብ ባርነት ውስጥ እንዲወድቅ በማድረግ ይሄ ግለ ወሲብ የሚያጠቃቸው እህት ወንድሞቻችን አሉ ማለት ነው። ራሳቸውን በራሳቸው በዚህ ሁኔታ በተለይ በተለይ አሁን እንዳልኳቸው ወጣቱ ክፍል በዩኒቨርሲቲ ስትመለከቱ በዩኒቨርሲቲ ደረጃ ብዙ እህት ወንድሞቻችን የሚፈተኑበት እንዲሁም በልዩ ልዩ የእድሜ ክልል ውስጥ የሆኑ ወገኖቻችን የሚፈተኑበት ትልቅ የሆነ ችግር ካደረጉትም በኋላ ያንን ግለበሲብ ካደረጉ በኋላ እንደገና ደግሞ ጸጠት ውስጥ እንዲገቡ ያደረጋቸዋል ማለት ነው። ወይ እንዲትገባ ወይ እንዲገባ ያደርገዋል ማለት ነው። ስለሆነ ዓላማውና ግፊቱ ስንጀምረው መልካምና የተሻለ አስመስሎ ያሳስበናል። ከዛ በኋላ ግን ያንን ድርጊት ደግሞ ሰዎች በሚያዩትና በግልጽ ሁኔታ እንድንታይ እንዲታወቅብን በማድረግ የሰውን ክብር በማዋረድ ርኩስ መንፈሳዊ አሰራር ስለሆነ በዚህ ብዙ ትውልድ እየጠፋ ስለሚገኝ ይሄንን አይነ ጥላ እየተባለ ዛር አይነ ጥላ እየተባለ እንግዲህ ከዘር የመጣ ስለሆነ ምን ይባላል አልኳቸው። ዛር አይነጠላ እየተባለ ትውልዱን እያኮላሸ አእምሮውን፣ እድሉን፣ ኑሮውን እያኮላሸ የሚገኝ ነው። ሌላው በጣም እጅግ ዘርፈ ብዙ የሆነ ችግር ነው እያመጣ ያለው ማለት ነው። ማይጽ ላይ በመቀመጥ ሌላው አንደኛው ጉዳቱ ምንድን ነው? ማይጽ ላይ በመቀመጥ በትዳር ሲኖሩ ሰዎች ወይም ደግሞ በትዳር ተወስና እንዳትወልድ ማድረግ ወይም እንዳይወልድ ማድረግ። ሌላው ደግሞ ወንዱ ላይ ምን ይሆን አልመሰላችሁ? እንዳልኳቸው ይሄ ግለወሲባዊ እንዳለ ሆኖ ማለት ነው። ሌላ ደግሞ ዘርፉን ይቀይርና ምን ያደርጋል? ለወሲብ ፍላጎት እንዳይኖር ማለት ከትዳር አጋሩ ጋር በሚሆን ጊዜ፣ ምክንያቱም ትዳር እንዲፈርስ ስለሆነ የሚፈለገው የወሲብ ፍላጎቱን በመግደል ስሜቱን በመግደል አመለካከቱን ለሚስቱ ያለውን ወይም ደግሞ ስጋዊ ፍቃዱን በመግደል ምን ያደርገዋል ማለት ነው፣ ጠል ያደርገዋል ማለት ነው። ከዛም በኋላ ትዳር ምን ይሆናል፣ እየፈረሰ ወይም እየተናጋ ይሄዳል። ምክንያቱም የመንፈሳዊ ሕይወት ካልገባው ካልገባት፣ በዛ ትዳር ውስጥ ትልቅ የሆነ የመፈራረስ እና የመበታተን እድል ይገጥመዋል ማለት ነው። እሷ ምን ብላ ነው የምታስበው? ከኔ ውጪ ሌላ ህይወት፣ ሌላ ሴት ቅምጥ በእኔ ላይ ስላዘጋጀ ወይም ስላለው ነው ብላ እንዲታስብ ደግሞ እሷ አእምሮ ውስጥ ሆኖ ያ መንፈስ ምን ያደርጋል ማለት ነው እንድታስብና ከሱ ጋር ያላትን መንፈሳዊ ሪሌሽን ወይም ሰላም እንዳይኖራቸው ማድረግ የእሱ አንዱ አጀንዳ ነው ማለት ነው። ሌላው ምንድን ነው? ከዚህ ባለፈ ደግሞ ሰዎች ከእንስሳ ጋር አሁን ብዙ ዘርፎችን ተመልክተናል። አንዱና ደግሞ በጣም አስቀያሚው ነገር ምንድን ነው? ከእንስሳ ጋር እንዲተኙ ወይም ደግሞ እንስሳዎችን አለማምደው፣ አሁን የገሃዱ ዓለም ላይ ስንመለከት፣ አሁን ብዙ ጊዜ ሴቶችን ስንመለከት፣ አሁን ከውሻ ጋር የሚያደርጉት በአደባባይ እናንተ የምታዩት እኛ የምናየው ስለሆነ ማለት ነው። ይሄ ምንድን ነው? የአይነ ጥላው መንፈስ አድጎና ጎልብቶ በቃ አደባባይ ላይ ወጥቷል ማለት ነው። ይሄ ምንድን ነው? በውስጣቸው ሆኖ ባህሪውን ወይም ደግሞ ጸባዩን ሙሉ ለሙሉ እነሱን በመቆጣጠር እነሱን በመጠቀም ከውሻ ጋር፣ ከተለያዩ ከቤት እንስሳ ጋር እና ከጅብ ጋር ሊሆን ይችላል ከውሻ ጋር ሊሆን ይችላል። ምክንያቱም መንፈሱ እንደዛ ነው የሚፈልገው፣ የእኛን ውርደት እኛን ማዋረድ ስለሆነ የሚፈልገው። በዚህ ልክ የሰው ልጅ ክብሩን እያጣ እየተዋረደ ይገኛል። ምን ማለት ነው? ይህ የሚሆነው ይህ የሆነው ግን እኔና እናንተ የጾምና የጸሎት ህይወት፣ የስግደት ህይወት፣ የመቀጥቀጥ ህይወት ከሌለን ሙሉ ለሙሉ ሙሉ ለሙሉ በማለት በሚያስችል በሚያስምል ደረጃ ተቆጣጥሮናል ማለት ነው። ሰው የጸሎት ህይወት ከሌለው ሰው ካልጾመ ካልጸለየ እርኩስ መንፈስ ነው የሚያድርበት። የመናፍስቱ ዓለም መኖሪያ መናኸሪያ ሆኗል ማለት ነው። ከጾመ ከጸለየ ግን የመንፈስ ቅዱስ ማደሪያ ነው የሚሆነው። ስለዚህ ክቡር የሆነው የሰው ልጅ ክቡር የሆነው ቤተ መቅደስ የተባለው የሰው ልጅ ምን ሆኗል ማለት ነው? የእርኩሳን መናፍስት ማደሪያና መናኸሪያ ሆኖ ለሌላውም ትውልድ ደግሞ እንደ መሳሪያ አድርጎ ይጠቀምብናል ማለት ነው። ካልጾምን ካልጸለይ በተለያየ ነገር የእሱ አገልጋዮች ሳናውቀው ወደ እሱ ሂደን በሱ ተመርተን በሱ ተጠምዝዘን የእሱን ስራ እንድንሰራ የእሱን ሀሳብ እንድናራምድ ለሌሎችም ደግሞ የጥፋት መንገድና ምክንያት እንድንሆን እኔና እናንተ ምን አድርጎ ይጠቀማል ማለት ነው። መሳሪያ መገልገያ አድርጎ ደቀ መዝሙር አድርጎ ይጠቀማል ማለት ነው። ስለዚህ ከዛ አስተሳሰብና ከዛ እቅድ ውስጥ ለመውጣት ከዳቢሎስ አሰራር ከዳቢሎስ እቅድ ውስጥ ለመውጣት እኔና እናንተ ምን ማድረግ አለብን? ያው ከዚህም በፊት እንደተለመደው ወይም ደግሞ እንደተከታተላችሁት በመስገድ፣ ንሳ፣ በመግባት በመቀጥቀጥ፣ በመጾም ይሄንን እርኩስ መንፈስ አጋንንት ከግለ ወሲብም ሆነ ከግብረ ሰዶምም ሆነ ብዙ ህቶቻችን ብዙ ወንድሞቻችን እንኳ አሁን እየጠፉ ነው ያሉ። ሌላውን ትታችሁት አሁን በዓለም ደረጃ ስንመለከት፣ በሚዲያ ወይም ደግሞ እጃችን ላይ ባለ ቴክኖሎጂ በሞባይላችን ነበር ስንመለከት የነበረው፣ በፒሲያችን ወይም በላፕቶፓችን ስንመለከተው የነበረው ዛሬ በመካከላችን በትውልዳችን መካከል በየቦታው በየሰፈሩ በየአካባቢያችን እየተፈጠረ ልክ እንደ ትልቅ ጀብድ እየሰሩ እንደሆነ የሚቆጠርበት እና የሰው ልጅ በገንዘብ እየተታለለ ትውልዱ እየጠፋ ያለበት ሁኔታ እና አግባብ ስለሆነ የተዋሕዶ ልጆች ይህንን ነገር እንደቀላል አትመልከቱት። በተለይ ወላጆች ማለት ነው። ወላጆች እኔ በጣም ላስጠነቅቅ የምፈልገው ምንድን ነው፣ ወላጆች በትምህርት ቤት እናንተ ምን ሲሰራ እንደሚውል አታውቁም። ልጆቻችን እህት ወንድሞቻችን ግን እየጠፉ ያለበት ሁኔታና አግባብ አለ። አንድ መጥፎ ልጅ ወይም ያ መንፈሱ የተቆጣጠረው ሰው አንድ ክፍል ውስጥ ካለ ብዙ ተማሪዎችን የመበከል አቅም አለው። አጋዡ እርኩስ መንፈስ የመናፍስቱ ዓለም ዲያብሎስ ስለሆነ በብዙ መንገድ ብዙዎችን ምን እያለ እናገኘዋለን? እያመከነ፣ እያጠፋ፣ እያበላሸ፣ እያኮላሸ በአስተሳሰብ፣ በአመለካከት፣ በተግባር፣ በአካሄድ፣ በሁሉም ነገር በአለባበስ ጭምር ስንመለከት እንደዛ እየሆነ ነው ማለት ነው። አለባበስ ስንል እንዴት ነው አለባበስ ብለን ስንመለከት አሁን የመናፍስቱ ዓለም እና ለመናፍስቱ ዓለም መግቢያ በር የሆኑ ስርዓቶች ወይም አለባበሶች አሉ ማለት ነው። ያለ እድሜያቸው ልጆች ሚኒ ለብሰው ወይም ደግሞ ሱሪው የተቀዳደደ ተክለቁመና ወይም አካልን የሰውነት ክፍላችንን ወጣ ባለ እና ቅርጽ በሚያሳይ ሁኔታ ለብሰው እንዲሄዱ ያደርጋቸዋል ማለት ነው። ካለ እድሜያቸው እንዲያስቡ ያደርጋቸዋል ማለት ነው። እንግዲህ የመንፈሱ አንዱ ችግርና ወይም ማጥመጃ ነው ማለት ነው። በዚያ ምክንያት አሁን ሰዎች በአክሽን ያሳያሉ ማለት ነው። በአለባበስ እንዲሰለጥኑ ያደርጋል። በመካከላችን አንድ ሰው ካለ አይናችን ላይ ያን ሰው እንዲገባ ያደርገዋል ማለት ነው። ራሱ መንፈሱ ምን ይላል ማለት ነው። የራሱን ስራ ይሰራል ማለት ነው። ዊግ በመቀጠል ሊሆን ይችላል፣ በመቀንደብ ሊሆን ይችላል፣ በአለባበሳችን ሊሆን ይችላል፣ የተለያዩ ምልክቶችን የመናፍስቱን አለም ምልክት በማሳየት ሊሆን ይችላል። ያ የዛር መንፈስ ወይም ዛሬ አይነት ለው ምን ይሆናል ማለት ነው። እኛ ውስጥ ሆኖ ሌሎችንም መንፈስ መናፍስ እየሳበ ወደ እኛ ያስገባል ማለት ነው። ምን ያደርጋል? የቡዳ መንፈስ፣ የአየር አጋንንት፣ የስድስት ስልሳ ስድስቱን። ምክንያቱም አሁን ስማቸውን የተለያየ ያደርጉት እንጂ ዓላማቸው አንድ ነው። ዓላማቸው የሰው ልጅ መጣል ነው ትልቁ ነገር፣ ልታሰምሩበት የሚገባቸው ማለት ነው የስራው አይነት የስራው ዘርፍ ይለያይ እንጂ ዓላማቸው ግን ማንን መያዝ ነው? ማንን ማጥመድ ነው? እኔና እናንተን ማጥመድ ከእግዚአብሔር ልጅነት ከእግዚአብሔር ሞገስ ከእግዚአብሔር ጸጋ ከእግዚአብሔር በረከት ከቤቱ ማራቅ ነው። አስተሳሰባችንን ከአስተሳሰቡ ከመንፈሳዊ ሕይወት ማራቅ ነው። ዘፈን ወዳድ ማድረግ ጠጪ፣ ሰካራም ወይም ደግሞ አጫሽ እንድንሆን ያ ደግሞ መልካም እንደሆነ አድርጎ ማሳሰብ። ሌላው ደግሞ ልክ አሁን ተመሳሳይ ፆታ ወይም ደግሞ ተቃራኒ ፆታ ላይ ምን ያደርጋል መሰላቸው? አቃቂር እንድታወጡለት ወይም እንድታወጣለት ያደርጋል። ያ መንፈሱ ስለማይፈልግ ማለት ነው። መንፈሱ የሚፈልገው ምንድን ነው? ተቃራኒ ፆታ ላይ ነው። ስለዚህ ሴት ከሆነች ወንዶች ለእሷ እንዳይጠሟት አድርጎ ማሳየት። ምክንያቱም አሁን ላይ አሁን በዚህ ዘመን ላይ በዚህ ትውልድ ላይ በዚህ ዘመን ላይ ያለው የመናፍስቱ ዓለም አሰራር ትውልድ አንድ እርምጃ ወይም አንድ ጀነሬሽን በተሻገርን ቁጥር ልክ ከትውልዱ ጋር አብሮ እያደገ እና ዘመንን ብለን በጥፋት አስተሳሰብ አስተሳሰባችንን ዘመናዊነት ነው እያልን፣ ስልጣኔ ነው እያልን በምናስባቸው እና በምናሳያቸው በምንለብሳቸው፣ በምናደርጋቸው ነገሮች ሁሉ ላይ እሱ እያንዳንዱ ስራችንን፣ እንቅስቃሴያችንን አሻራውን እያስቀመጠ ይሄዳል ማለት ነው። ስለዚህ ምንድን ነው የሚያደርገው? ወንዶችን ሴቶች ጋር እንዳይግባቡ በማድረግ ወይም ደግሞ ተመሳሳይ ፆታ ካልሆነ በስተቀር ሴትም ሆና ደግሞ ተመሳሳይ ወይም ደግሞ ተቃራኒ ፆታ ላይ ምንድነው የሚያመጣው ነገር ለምሳሌ አሁን ወንድና ሴት ቢሆኑ በተለምዷዊ ወይም በተፈቀደለት ሳይሆን ባልተፈቀደለት ግብረ ሥጋ ግንኙነት እንዲያደርግ ወይም እንዲያደርጋት ማሳሰብ ወይ እሱ ላይ ያለው መንፈስ ወይ እሷ ላይ ያለው መንፈስ ይሄንን በማሳሰብ በዚህ ይሄንን ርኩሳዊ እና እግዚአብሔራዊ ያልሆነ ይህ እግዚአብሔራዊ የሆነ ስራና ድርጊት ትውልዱ እንዲያደርግ እንዲፈጽም በዚህ ባርነት ውስጥ በዚህ ቀንበር ውስጥ እንዲወድቅ የተገደደበትና ጾምና ጸሎት በሌለበት ደግሞ ምንም ኃይል የለንም። እግዚአብሔራዊ ኃይል የለንም። መንፈሳዊ ኃይል የለንም። መንፈሳዊ አስተሳሰብ አይኖረንም። በቀላሉ እንድንያዝና በሱ መዳፍ ውስጥ እንድንገባ ለሱ ምን ይሆንለታል ማለትም በጣም ቀላል እና ሲምፕል የሆነ ነገር ይሆናል ማለት ነው። ከዛ ውስጥ ለመውጣት ግን በጾም በጸሎት ራስን በማዳመጥ እውነት ይሄ የኔ አስተሳሰብ ነው ሰዋዊ አስተሳሰብ ነው ወይ መጽሐፍ ቅዱስ ምን ይላል፣ ክርስቲያናዊ ስነ ምግባር ነው ወይ ቤተክርስቲያን ምን እያለች ታስተምራለች ብለን ማሰብ፣ መንፈሳዊ መጽሐፍቶችን ማንበብ፣ መምህራንን ማወያየት ማናገር መንፈሳዊ አገልግሎትና መንፈሳዊ ምክር፣ መንፈሳዊ ገዛ እንዲደረግላችሁ እንዲደረግልን እድሉን እድላችንን መጠቀም መቻል አለብን ማለት ነው። እና ይሄንን ቪዲዮ ለሁሉም ተደራሽ አድርጉት። ሌላው ለሳስባችሁ የምወደው ምንድን ነው እንግዲህ እንደተለመደው ወደ አመደው ቅዱስ ሚካኤል ገዳም ጸሎት ለማስደረግ የምትፈልጉ ተአምሮን የሰማችሁ አምደው ቅዱስ ሚካኤል ማለት ምን ማለት ነው ለምትሉ አዲስ ለሆናችሁ አምደው ቅዱስ ሚካኤል ጸሎት ማስደረግ የምትፈልጉ ወይም ታሰቡ ብያችኋለሁኝ። እዚህ ቦታ ላይ እንግዲህ ጸሎት ሲደረግ መቋሚያ አውድ፣ በመቋሚያ ጸሎት ሲደረግ በመተትና በሟርት በአስማት የተቸገራችሁ፣ የተጨነቃችሁ፣ ህይወታችሁ ግራ የገባችሁ፣ ገንዘባችሁን፣ ንብረታችሁን፣ ጤናችሁን ያጣችሁ፣ የተቸገራችሁ፣ በማንኛውም ችግርና ስቃይ ሆናችሁ ያዘናችሁ፣ እዚህ ቦታ ላይ ስመ ክርስትናችሁን በመስጠት ጸሎት ማስደረግ ያመባችሁንም በመላክ ጸሎት ማስደረግ ትችላላችሁ። መተት ከሆነ የተደረገባችሁ ወይም እየታደሰባችሁ የተቸገራችሁ ሰዎች ካላችሁ አንድ እዛ ቦታ ላይ ጸሎት ሲደረግላችሁ የተላከው መተት በእናንተ ውስጥ በኑሯችሁ በህይወታችሁ ያለ የመተት አሰራር እንዲፈርስ ይደረጋል። ሲታደስ ደግሞ ወደ አዳሹ ወይም ወደሚልከው ሰው ይመለሳል ማለት ነው። የቦታው ቃል ኪዳን ይህንን ይመስላል ማለት ነው። ስለዚህ ጸሎት ማስደረግ የምትፈልጉት ሰዎች ከስር በተቀመጠላችሁ አድራሻ ደውላችሁ እኔ ጸሎት ማስደረግ እፈልጋለሁኝ ተቸግሬያለሁ እምትሉ ሰዎች ካላቸው አናግሪ ሐምሌ አስራ ሁለት የመጨረሻው ጸሎት ይደረጋል ማለት ነው። ከዛ በኋላ የመቋሚያ አዋጅ ወይም ደግሞ መቋሚያ የዘቀዘቀም ምክንያቱም ለምን ካላችሁ ደግሞ የሰብል ወቅት የእርሻ ወቅት ስለሆነ ጥሩ ስላልሆነ ለአዝመራው ለህሉ ጥሩ ስላልሆነ እና መስከረም አስራ ሁለት ቀን ነው የሚጀምረው ማለት ነው። ጸሎት ማስደረግ የምትፈልጉ በግል ነው። የእናንተን ጥያቄ ይዤ የሚሄደው ጉዞ አይኖረንም። ይሄን እንድታቁልኝ። ምክንያቱም የተቸገራችሁ ሰዎች ካላችሁ ለመታዘዝ ነው። እኔ የመሄድ ፕሮግራም አሁን ላይ የለኝም። ምክንያቱም መንገዱ በጣም አስቸጋሪ ነው፣ ጭቃማ ነው ዝናብ ጥሎ አይደለም እንዲሁ በበጋው በደረቁም እራሱ በጣም ያስቸግራል። አይታችሁታል፣ ቪዲዮም ላይ ማለት ነው። ሌላ ወደ ቁልቢ ቅዱስ ገብርኤል መሄድ የምትፈልጉ ሰዎች ካላችሁ ደግሞ እንደዚሁ መንፈሳዊ ጉዞ ይኖረናል። ትልቅ የበረከት ቦታ፣ የቃል ኪዳን ቦታ፣ ስለት ሰሚ ቁልቢ ቅዱስ ገብርኤል ከፊት ለፊታችን ሐምሌ 19 ተከብሮ ይውላል ማለት ነው እኛ ሐምሌ 17 ፊደን ሐምሌ ሀያ ቀን እንመለሳለን ማለት ነው። በዚህ ፕሮግራምም ላይ መሳተፍ የምትፈልጉ ወይም ወደዛ ወደ ቦታው ላይ ከኛ ጋር መጓዝ ለምትፈልጉ ሰዎች ከወዲሁ ደውሉ፣ አሳውቁን፣ እንነጋገር። ማረፊያ አለው፣ ማረፊያም ችግር የለውም ማለት ነው። ስለነበረን ጊዜ አምላክ ቅዱሳን አምላከ አመደው ቅዱስ ሚካኤል የተመሰገነ የሆንልን። ቪዲዮውን ላልደረሰው አድርሱት። ቪዲዮው ጠቃሚ ነው፣ አስተማሪ ነው። ከልጅ እስከ አዋቂ፣ ከአዋቂ እስከ ልጅ ድረስ ሁላችንም ልንሰማው ልንመለከተው የሚገባ ነው ማለት ነው። ከወደዳችሁት ተጨማሪ ማብራሪያ ተጨማሪ አገልግሎቱ ይቀጥላል ማለት ነው። አሳብ አስተያየታችሁን በኮሜንት ገለጡልኝ። ሰላም እግዚአብሔር ይብዛላችሁ።